አሰላሙ ዓለይኩም ወረህመቱላሂ ወበረካቶ ድና የተከበራችሁ የቻናል የቤተሰቦች እንደምን ናችሁ? እኔ ደህና ነኝ፣ አልሐምዱሊላህ። እንደውም ክርስቲያን ወገኖች ሰላም ሰላም ብያለሁኝ። በያለንበት የአለም ዳርቻችን ሰላም ፍቅር፣ አንድነትን መተሳሰብን ሀገራችንን ሰላም ያደርግልን። ለቻናል የአዲስ ሲሆናችሁ ሰብስክራይብ፣ ላይክ፣ ሸር፣ ሀሳብ አስተያየት በኮሜንት እንደውም። ነበር ቤተሰቦቼ ለመሰጡ ላይክሸር እያደረጋችሁ ለምታበረታትች ከልብ ከልብ አመሰግናለሁኝ። ዛሬ በጽናት በአዲስ ድራማ ከች ብዬላችኋለሁ፣ ማለት ነው የጠፋው ነው። ብዙም ቪዲዮ ለመስራት አልተመቻቸልኝም ማለት ነው። ዛሬ በጽናት ሁላችንም እንደምናቃት ልታገባ ልትሞሸር ቀናቶች ወይም ሰዓታቶች ነበር የቀሯት። በጣም የሚያሳዝን ሁልጊዜ ህይወቷ በቃ በፈተና የታጠረች በጣም የምታሳዝን በገጠር በተወልዳ ያደገች አንድ የቤት ሰራተኛ ናት። ማንኛችንም እንደምናውቃት ማለት ነው። ቢሆንም ግን ያው ከኪሮቤል ያላት ግንኙነት አባቱም፣ እናቱም ሁሉም ቤተሰብ አዝማድ እሷ አይወደኝም ብላ ባደረገችው ብዙ ብዙ መሰናክሎች ብዙ ፈተናዎች አልፎባታለ። ዛሬ ግን ያ ሁሉ ነገር አልፎላት ልታገባና ልትሞሽር ሽር ጉድ እየተባለ ቬሎ የሚዜ ልብስ ሱፉ ሁሉ ነገር ተመርጦ ቀን ተቆርጦ ጤፉ እየተበጭ ሽንኩርት እየተከተፈ፣ ሁላችንም እንደምናውቀው የኪሮቤል እናት ታማ ነበረ። ኪሮቤል ግን እናቱ እንደታመመች አያቅም። የሚያውቀው አያቱ እንደታመመች ነበረ። ስለዚህ ኪሮቤልን ሰርግ ማየት ግድ ስለሆነባት ሐኪሞቹም አቶ ጭም እንኳ ቢሏት አይ የልጅን ሰርግ ቁሚ ሳልሞት ወይም በሕይወት እያለሁኝ የልጅን ሰርግ ሳላይ አልቀርም። ስለዚህ መውጣት አለብኝ፣ ከሐኪም ቤት መውጣት አለብኝ፣ ሂጄ የልጅን ሰርግ ማየት አለብኝ ብላ ስትላቸው ዶክተሮቹም ከሐኪም ቤት ከወጣሽ ወይም ካሁን በኋላ እንጂ የመዳን ቻንስሽ ብዙም አይደለም። ስለዚህ ሐኪም ቤትም ኖርሽም አልኖርሽም ብዙም ተስፋ የለሽም ብለዋት ነበረ። ያንን ክሮቤል ስለማያቅ ናሆም ምሩም አባቱም ጽናትም ያው የጽናት የክሮቤል አባት ለጽናት ቢነግራትም እነ ምሩ እነ ናሆም ሁሉም ሰኒ ሁላቸውም ሰምተው ነበረ። ግን ቢሆንም ያንን ነገር ኪሮቤል ስላልሰማ ሁላቸውም በጣም ነበር የተጨነቁት። እሱ ግን ልጅ አርለ እናቱ እንደታመመች ውስጡ ብዙ ጊዜ ይነግረዋል። እናቴ መሆኗ ነው የደበቃችሁ፣ ከኔ ጀርባ ብዙ ነገሮች እንዳሉ ያስታውቃል። የደበቃችሁ ነገር አለ፣ እንዴት፣ ለምን አልነገራችሁኝ የሚላል ብዙ ጊዜ ማለት ነው። ቢሆንም ግን ምንም ነገር የለም የታመመችው አያተናል። ስለዚህ አባት እየሆኑ እንኳን ሂጂ አመጣት አለሁ እኔ አባቴ እናቴ ማምጣት ካልቻለች እያሳላት ነው ስለዚህ እኔ ማምጣት አለብህ፣ ሲል አባቱ አይ አንተ መሄድ የለብህ መሄር ካለብኝ እንኳ እኔ ራሴ ሂጂ አመጣት አለሁ። አንተ አስፈላጊ አይደለም። አንተ አሁን በአሁኑ ሰዓት ለሰርግ ነው ሽርጉድ ማለት ያለብህ፣ ብሎ ያው አባቱ ማሳመነው። ጽናትም ስላልነገረችው ጓደኞችም ስላልነገሩት አባት ለልጁ ቬሎ ወይም ሱፋችሁን ሂዳችሁ ምረጡ ምንም የሚያሳስባችሁ ጽናትን ምንም ነገር ስራ እንድትሰር አልፈልግም። ከአሁን በኋላ አንቺ ሙሽራ ነች። ስለዚህ ያለውን ነገር እኔ ነኝ የማስተካከለው። እናንተ እዚህ መካከል ላይ ምንም የሚያገባችሁ ነገር የለም። ቤቱንም እንዳድስፋው አድርጌ የምጠብቃችሁ እኔ ነኝ፣ እናንተ አይደላችሁም ብሏቸው እነሱም ሱፋቸው መረጣ ሱፋቸውን ለብሰው አሸበል ገዳይ እያሉ ነበር ማለት ነው። እሷም ቤላዋ መርጣ እሱም ሱፉን መርጦ በጣም በደስታ ተወጠዋል ማለት ነው። ምሩም ናሆምም የሚዜ ልብስ መምረጥ ስላለባቸው እነሱም ተንስተው አብረዋቸው ቤቱን ሶፋንሽ ምንድነሽ አውጡ። አባቱ አንኛ አባት በጣም ደስ የሚል አባት ትሁት አባት አለው። ምናምን ልጁ በጥሩ ሁኔታ የእናቱን መታመም እንኳን ሳይሰማ እንዳገባለት ነበር የፈለገው። እንግዲህ አላህ አላለውም ማለት ነው። አላህ የወሰነው ሲሆን ሁሉም ነገር ይሆናል። ያለውን ሶፋ ነገር አውቶ ሁሉን ነገር ቤቱን እንደ አዲስ ፈርሾ እነ ናሁም እነ ምሩ እንዳለ ጓደኞቹ ተሰብስበው ከአባቱ ጋር አባቱ ጤፍ አዞ ሁሉን ነገር በቃ የጤፍ አይነት ነጭ ጤፍ፣ ቀይ ጤፍ ተብሎ ነበር እንኳን የታዘዘው። ያም ሆኖ ግን እነ ምሩ ናሁም እነ ጽናት ጋር ሄደው ሚዜ ልብስና የሙሽራ ልብሳቸውን መርጠው ከቸ አሉ። ስለዚህ የክሮቤል እናትም ዛሬ ትመጣለች፣ እየተጠበቀች ነው፣ እየመጣች ነው ተብሎ ነበር የተጠበቀው። ያ ነገር መጣ፣ ይቼ ክሮቤል እናት መጣች። ክሮቤልም እናቴ ምንነሽ ነው እንደዚህ ጥቁር ቁር ክስት ያልሽው? ምንነሽ ቤ ነው የደበቃችሁ ነገር አለ እንዴ? ያለሱ አይ ምንም የደበቅን ነገር የለም። እኔ እኮ የከረምኩት እናቴ ታማቢ ገጠር ነው። ስለዚህ የገጠር ኑሮ ሁላችንም እንደምናውቀው አይመችም፣ ስለማይመች ለዛ ነው የተቋቆርኩት እንጂ ደህና ነኝ። ስጓጓላት በጉጉት ስጠብቀው የነበረው ደረሰ እያለ እሱ ለራሱ ስጠብቅ የነበረው በጉጉት እናት የደረሰ ስለዚህ እኔም ላገባ ነው፣ እማገባትም ሴት ጽናት ናት ብሎ ለእናቱ ነገራት። እናቱ የሆነ ግር ቢላትም ውስጧ ደስ ቢለውም የሆነ ነገር ግን በውስጧ ያለው በሽታና ልጄን እድን ይሆን አልድን ይሆን ልጄ በሽታውን ስለማያውቅ እያለች እያብሰለሰለች ነበር። እናቴ ምን መሽ ነው የደበቅሽኝ ነገር አለ በዚፋ ከዛኔ፣ ምንም የደበቅኩ ነገር የለም ግን ጽናትን ልጄን ጽናት ካሁን በኋላ ልጄን ለአንቺ ነው የሰጠሁሽ አደራ ለአንቺ ነው ስትል፣ እናቴ ምን የመጨረሻ መሰናበች አደረግሽው እኮ እናቴ ብሎ እንኳ ሲላት፣ አይ በሰው ልጅ እንግዲህ ህርሜ እኮ አይጠብቅም ጊዜ እየተቃጠለ ነው። ስለዚህ ጥሩ ነው አማና ማለቱ ወይም ለሷ ግድ ነው እንደዚህ ማለት ግድ ነው ብላ ነበር ያለች የጽናት የክሮቤል ምናት ክሮቤል የሚወጣ የማገባው ጽናት ነው ጉልበት ምናምን ስመው እነሱ ለራሱ ጽናት እና ክሮቤል በጣም ደስ ብሏቸው ነበረ ማለት ነው። ቢሆንም ግን ፈጣሪ ያላለውምና የኪሮቤል እና የኪሮቤል አባት ወደ ውጭ እንደወጡ ጽናትን ጠርታ እናቱ ጽናት ያለውን ነገር አንቺ ታውቂያለሽ፣ እኔ የመዳን ቻንስ የለኝም፣ ዶክተሮቹም እንደዚህ ብለውኛል። ስለዚህ ልጄን አደራሽን እንደኔ ሆነች ተንከባከቢው ብላ ነበረ የጽናት የኪሮቤል እናት ለጽናት የነገረቻት ያንን ስትላት ግን ኪሮቤል ይሰማ ነበረ። ኪሮቤል ሲሰማ ያንን ነገር ያላችሁትን በሙሉ ሰምቻለሁ። ስለዚህ ይህ የሆነውን ነገር ተናገሩ። እኔ ውስጤ ያውቋል የደበቃችሁ ነገር እንዳለ ውስጤ ያውቃል ብሎ ሲናገራቸው አባቱም ከላስ እስከዛሬ የታመመችው አያት አይደለችም፣ እናትህ የጭንቅላት ካንሰር ስላለባት ለዛ ነው እንጂ ክፍለ ሀገር አልሄደለችም። እሷን አታማ ሆስፒታል አንተ እንዳሰማ ፈልገን ነው ሲል በጣም ነበር የጮኸው። በጣም ነበር ቅስሙ የተሰበረው ማለት ነው። በዛን ሰዓት በጣም ተናዶ ነበር ኪሮቤል ማለት ነው። ሰራህ ያናድዳል ማለት ያናድዳል። የሚያናድድበት ምክንያት ሁላቸውም ሰምተዋል ከእሱ ውጭ። እንደኔ እንደኔ ቢነግሩት ባይነኝ ሆስፒታል ተኝታ ቢያያት አንዳንድ ነገሮች ያኔ ብዙ ነገር አለ ፈጣሪ ካለው አይቀርም ስለዚህ እንደኔ ባይል ደበቁት። ወይም ጽናት መናገር ሳይሆን ወይም እነ ናሆም ወይም እነ ምሩ ሳይሆን መናገር የነበረባቸው አባቱ ቢነግረው እንደዚህ እንደዚህ ነው ብሎ ቢነግረው፣ በፊት ግልጽ ሆኖ ባይነኝ እኔ ኪሮቤልም በቃ አበደ ቀወጠው ማለት ነው። እናቱም በዛን ሰዓት እንደዛ ትውል ልጄ፣ በቃ ፈጣሪ ያለው ነው የሚሆነው፣ አሁን አንተ አግብተህ የራስህን ህይወት መኖር አለብህ። ስለዚህ እንደ እናቱ በዛን ሰዓት ፈጣሪ ያላለውም እና ሰርጉም ሳይበላ እነሱም በቃ ሰርጉም በጉጉት እየጠበቁ ነበር። እኔ ለራሱ እነሱ እናቱ አለፈች ማለት ነው። እናቱን ቀበረ ኪሮቤል፣ ሰርጉም ቀረ። በዛ መሀል በቃ ጽናት ኪሮቤል በቃ ፈጣሪ ያለው ነው የሚሆነው፣ አንተ እንዳልክ አደለም ወይም እኛ እንዳልን አደለም ብላ ብታጽናናው እንኳ ያቺ የሚወዳት የምሳሳላት የወደፊት ሚስቱ ወይ ጮኛዋል መሰለችውም በጥፊ ነበር ያለት ማለት ነው። በዛን ሰዓት ለምን በእናትና በሀገር የሚደራደር የለም እንዳለ ሀገሬ ሰው ማለት ነው። እናት እናት ናት መተኪያ የሌላት ነበረች። ኪሮቤልም በቃ ውስጡን የተሰማውና ቅስሙን የሰበረው በዛን ሰዓት እኔ ስናድድ እንደዛሁኝን ትንስል እናቴነን ነኝ በድንጋጤ ወይም ስጮህባት ነው የደነገጥኩ፣ ጊዜ ነው እናቴ የሞተችው ብሎ ነበር። ራሱን እየወቀሰ ያለው ከክላስ አይወጣ ምግብ አይበላም። በቃ አባትዮ ለራሱ ልጄን የገደልኩት ልጄ ካሁን በኋላ ለእኔ ምንም አይነት አሜኔታ ወይም እንደ አባትነት ስሜት አይሰማውም። ስለዚህ እያል ነበር ክላስ ለክላስ ሳሎን ሲሄድ ለራሱ ማንም ማገኘት ጓደኞቹ ማገኘት አባቱ ማገኘት ጽናትን ለራሱ ያችን የሚወዳትን ጽናትን ማየት እንኳን አይፈልግም ነበር። ለቀናቶች ምግብ ሳይበላ ተቀመጠ ማለት ነው፣ ኪሮቤል ጽናትን ምግብ ስታቀርብለት እንኳ አንቺ ከዚህ ሂጂ፣ እኔ በለዋለሁ፣ አንቺ ከዚህ ስትሂጂ ነው ምግብ ምበላው። እንድትናገርኝ አልፈልግም። ማንንም እንደዋሸኝ ወይም እንድደለኝ አልፈልግም እያለ ነበር። በጣም የተሰማው ስሜት በጣም ነበር የተናደደው ማለት ነው። ኪሮቤል ቢናደድም እውነት አለው በዛ ላይ እናቱን ሳያስታምን ሁለተኛ ነገር ደግሞ እሱ ሲደነግጡ ወይም እሱ እንደዛ ሲሆን እናቱ ስላለፈችበት የተሰማው ስሜቱ እንደኔ እንደኔ እኔ ባልደነግጥና ወይም እኔ ባልጮህ እናቴ አትሞትም የማለት ስሜት መሰለኝ ኪሮቤል እንደዛ የሆነው። አባቱም በቃ እኔ ልጄን በቃ ካሁን ስለማይኖረው ወን ለጽናት አባቱም እኔ ወደ ስራ ቦታ የመሄድ አለብኝ። አንቺም በቃ እንደ እናቱ ነሽ ተንከባከቢ ካሁን በኋላ ኪሮቤልን እኔን ማየት አይፈልግም። ከኔ እንዳውም እናንተ ሳታስፈልጉት ወይ ምን እናሁም ሳያስፈልጉት አይቀሩም ጓደኞቹ፣ እናንተ ሳታስፈልጉት አትቀሩ። እኔም ወደ ስራዬ ተመልሼ ከስራ ባልደረባዎች ጋር አንዳንድ አንድ ነገሮችን እንትን ብል ከሀዘን በውጣ ይሻላል። አባቱ ራሱ በጣም ነው የሚያሳዝነው እዚህ ጋር። እኔን ለማንጥለሽ ያላንቺ ሁሉ ነገር አያምርም። እኔም ብቻዬን በቃ እንደዛ ስትወግለት የነበረውን የልጅሽን ሰርግ ሳታይ እያለ አባትዮ ለራሱ በጣም ነው ያዘነው ግን በዛ ላይ ክሮቤል ነው እኔ በጣም ያሳዘነኝ በቃ ከምንም ከምንም በላይ ክሮቤል በጣም ነበር የሚያሳዝነው እስካሁን በኋላም ደግሞ ጽናትና ክሮቤል ይጋባሉ የሚል ተስፋ አለኝ ይጋባሉ የሚል ተስፋ አለኝ ያሉም ተፈይቶ ሁሉም ነገር አባትዮ ለራሱ ብትፈልግ በችርቻሮ ብትፈልግ በጅምላ ሽጠው ጤፍ እኔ ምን ያደርግልኛል ብሎ ነው ያለው የተፈጨው ጤፍ እንኳ ለራሱ ማለት ነው ለዛሬ ጀላችሁ የመጣሁት ቪዲዮ ይህንን ይመስላል። እስከ መጨረሻው ተከታተሉት ትወዱታላችሁ። በያለንበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነትን፣ መተሳሰብን ሀገራችንን ሰላም ያደርግልን። ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።